ዛሬ በተለየ መልኩ አዲስ ፕሮግራም ይዘንላችሁ እንቀርባለን። ይህ ፕሮግራም ንቁ ህፃናት ይሰኛል። ሳር ከረገጥን ለሺ ብር እንቀጣለን። ሳር ከረገጣችሁ ለሺ ብር ትቀጣላችሁ። ለዛሬ አንድ አዲስ ህፃን ይዘንላችሁ ቀርበናል። መጥቀስ ምንድን ነው መጥቀስ?

እንግዲህ ተመልካቾቻችን ተመልሰን መተናል። ለዛሬ ከንቁ ህጻናት እንግዶች አንዱን ይዤላችሁ ቀርብ ያለው እንግዳይ እራሱን ያስተዋውቀንና ወደ ፕሮግራማችን እንገባለን። ስምህን አስተዋውቀን እስኪ። እኔ ስሜ ሚካሳብራም ይባላል። የመጣሁት ከጊዶ ሰፈር ነው። ጊዶ? አዎ፣ ጊዶ ሰፈር። የት ነው? ከአዲስ አስፓልት ወደ ግራ። የት የት? ከአዲስ አስፓልት ወደ ግራ። አዲስ አስፓልት ወደ ግራ። ለምንድን ነው ጊዶ የተባለ? አራዶ ስላለበት እና ኳስ ኳስ ኳስ ተጫዋቾች አሉበት። ለምሳሌ ኳስ ተጫዋች ከጊዶ ሰፈር ማን አለ? ትኔ ትኔ በረከት በረከት ኢዮሲያስ የእናንተ ሰፈር ልጆች ናቸው? ጎበዝ ኳስ ተጫዋቾች ናቸው? ሲያድጉ ኳስ ተጫዋች ነው የሚሆኑት? አንተስ ኳስ ተጫውታል። የማን ደጋፊ ነህ? ሊቨርፑል። ዋው! የሊቨርፑል ደጋፊ ነው። ተመልካቾቻችን፣ በጣም ደስ ይላል። እስኪ ከሊቨርፑል ተጫዋቾች የምትወዳቸውን ሶስት ተጫዋች ጥራል መሀመድ ሳላ፣ መሀመድ ሳላ፣ ዳርዊን ኑኔዝ፣ ፈልግ። ተከላካዮቹስ? ከተከላካዮቹ የምትወድል? ቫንዳይክ፣ ትዛይለ ኮናቴ፣ ትዛይለ አሊሰን ቤከር። በደንብ አስታውሳቸው፣ ታያቸዋል አይደል? ሚኪ ስንተኛ ክፍል ነህ? ሶስት የት ነው የምትማረው? መካኒሳ። መካኒሳ ስንት አመት ነው? ዘጠኝ ስንት አመት ነው? አትመስልም ግን፣ ትንሽ ልጅ ነው እኮ የምትመስለው አጭር ስለሆነ። እኔ ምን ሚኪ ቲክቶክ ታውቃለህ? ቲክቶክ ምንድነው? ቲክቶክ ማለት? አሁን ሰዎች እዛ ላይ ፊልም ነገር የሚሰሩበት እና ዳንስ ነገር ዳንስ ነገር የሚያሳዩበት። ቲክቶክ አንተ ቲክቶክ አለ እንዴ? ስልክ አለ እና እንዴት ታወቅ? በማን? አየ ባጎቴ። ባጎት ስልክ አጎት። ቲክቶክ ያ ምን ምን ታያለ? እዛ ላይ ዳንስ ዳንስ። ታያለ? ኳስ ይቀር? ኳስ ይቀር? አዎ። ኦኬ። በቲክቶክ እየቆራረጡ የሚያሳዩት እንታ ያለ በጣም ደስ ይላል። እኔ ምል ሚኪ መጥቀስ ታቃለ እንዴ? መጥቀስ ምንድነው? መጥቀስ ሲዋሹ አይደለም። መጥቀስ እኮ ነው ያልኩ። መጥቀስ እስኪ እኔ ንጥቀስ። አራዳ ማለት ምን ማለት ነው ሚኪ? አራዳ ማለት እንደዚህ ጸጉራቸው የሚጠቀልሉ እነሱን አራዳ የሚባሉት የአራዳ ቋንቋ ትችላለ? እንዴት ይላሉ ግን ሲያወሩ? አንተ ምንድን ነው የምትለው? እንደዚህ እንደዚህ። የተወዛወዙ ተመልካቾች እንግዲህ። አራዳ ማለት እንደዚህ ጸጉራቸውን የሚጠቀልሉ ናቸው። ሁላችሁም ጸጉራችሁን እየጠቀለላችሁ ሚኪ እንዳለው አራዳ ለመሆን ሞክሩ። ከዘፈን ወይም ከዘፋኝ የምትወደው ማንን ነው? ከዘፈን ወይም ከዘፋኝ የምትወደው ቡሪካ፣ ቡሪካ

በጣም አሪፍ የምትችለውስ ለየት ያለ ተሰጠዋለህ ዳንስ አትችልም አሁን ስቱዲዮ ፕሮዲውሰሮች የማንን ዘፈን ቢያዘጋጁ ልትደንስልን አለ የሳንቹን ሌላስ የሳንቹን ዳንስ ትችለዋለህ በጣም እነሱ እስከሚያዘጋጁልኝ ድረስ ደግሞ ሌሎች ቅጭዮችን እጠይቅሃለሁ አሜሪካንን ታውቃታለህ አሜሪካ የት ነው የምትገኘው? ቻይኖች ያሉበት እና እንግሊዝኛ የሚያወሩ ሰዎች ያሉበት ነው። አሜሪካ በየት አካባቢ የምትገኝ ይመስላል? ግን በምዕራብ ከኢትዮጵያ ነው። ከቻይና ከቻይና ከቻይና በስተምዕራብ አሜሪካ የምትገኘው። የራሷ ጉዳይ ተዋል። ስታድግ ምን መሆን ትፈልጋለህ? ሚኪ ፓይለት፣ ፓይለት አብራሪ በጣም ደስ ይላል። አብራሪ ለመሆን ምን ምን ያስፈልጋል? ማጥናትና መመራመር። ማጥናት መመራመር። በጣም የምትወደው የትምህርት አይነት ምንድነው? አካባቢ ሳይንስ። አስተማሪ ማን ይባላል? በጣም ነው ጎበዝ፣ አስተማሪ ነው ትወደዋለህ? በርታና ተማሪ። እሺ፣ ኢትዮጵያን ትወዳታለህ? እስኪ ስለ ሀገር ምን ትላለህ? እኔ ታለክ ለሰውዬ ጥራለ ለሰውዬ ድምፅን ትዋጋለህ። ወታደሩ? በእውነት በጣም ደስ ይላል። እኔ የምልህ ሚኪ ፌመስ ማለት ምን ማለት ነው? ፌመስ መፈመስ ማለት እራሱ ምን ማለት ነው? አሁን እኔ ፊልም ሰሪ ታዋቂ ሰው ሲሆን ይፈመሳል። ጎበዝ ጎበዝ ጎበዝ። ሰርፕራይዝ ማለት ምን ማለት ነው? ሰርፕራይዝ ሰዎች ማስደሰት አንተ ሰርፕራይዝ ተደረገ ታውቃል? በማ እናቴ። እናት ሰርፕራይዝ አድርጋለች። እስኪ እባክህ አጫውት። ምን አደርጋለን፣ እኔ ከትምህርት ቤት ስመጣ ልደቴ እንደሆነ አላወኩም። ረስተ ነው፣ ቀኑ ትዝ አላለም ነበር ቀኑ። እሺ፣ ከዛ ከገባ በኋላ ግለስሊ ከገለ በኋላ ቀራሩ አገኛት። ምን አገና? ምን አቅርቦ ጠበቁ ምን ምን ምን አቀራርበው ጠበቁ? ኮኪ ኬክ እና መሪዳ። ስንት አመት ሲከበር ነው? ስምንት አመት ሲከበር። መቼ ነው የተወለድከው? ቀኑ መቼ ነው? ስምንት አመት ሲሞላ ምን ቀን ተከበረ? ጥቅምት ነው? ህዳር ነው? ታህሳስ? ትምህርት ቤት አትጠየቁም እ? ሰኔ ሰኔ አስራ ሁለት ነው የተወለድኩ ሰኔ አስራ ሁለት ከትምህርት ቤት ስትመጣ እናትህ ሰርፕራይዝ አደረገች በጣም ደስ አለህ ምን አልካት ለልደቱ ፕሮግራም ሲያልቅ እስኪ አሁንም ለእናትህ መልእክትህን አስተላልፍላት እናቴ ወድሻለሁ በጣም ነው የምትወዳት አባትህስ ሁለቱም ይንከባከቧል ስንተኛ ልጅ ነህ ከአንተ በላይ ወንድም ነው እህት ነው ያለ ከአንተ በታች ወንድም አለ ሶስት ናችሁ ቅድም ምን መሆን ትፈልጋለህ? ስለ አውሮፕላን አብራሪ መሆን እፈልጋለሁ ብለህ ነበር። ለምሳሌ አንተ አሁን አውሮፕላን እያበረርክ እየሄድክ ነው፣ በመሀል ሽንት መጣ እንበል ምንድን ነው የምታደርገው? ሁለት አንዱ እሱ ሲያነብልኝ እኔ ነካለሁ እኔ ሽንት ሲለው ረዳት አብራሪ እሺ እሱም ደግሞ እያነበብክ ስራ ብዬ እኔ ሽንት ቤት ደርሼ ይበቃል። አውሮፕላኑ ላይ ሽንት ቤት ደርሰ ትመጣለህ? በጣም አሪፍ ከአካባቢ ማለት ነው። በጣም የምትወደው ሰው ማን ነው? በረከት። በረከት ጓደኛ ነው። ስንት አመቱ ነው? እ ስንት አመቱ ነው? ለምንድን ነው የምትወደው? እኔ ስመጣ እሱ ያገዛል። ለምን? እሺ ስመጣ ደሞ ያገዛል። ትተባበራላችሁ። አንድ ግቢ ናችሁ? በጣም አሪፍ። አብራችሁ ነው የምትማሩት አይደለም? እ እሱ ሌላ ቦታ ነው። እሱ ሌላ ቦታ ነው ሰፈር ግን፣ ማንም ቢነካ ያስነካል። ያግዝላ አንተም ታግዝለታል ግን ሁልጊዜ ትጣላላችሁ? እንደ ከሰው ጋር ሲመቱን ሲመቷችሁ፣ በምን ምክንያት ነው የምትጣሉት? እስኪ ንገረኝ። አሁን ኳስ እየተጫወትን አውቀው ከጣሉን ይመቱን መልከደቀ ኳስ ላይ ማ መጣጣል ያለ አይደለ እንዴ? ተከላካይ ሲሆን ይጠልፍ የለ አይደለም? እንደዚህ ነው ማለት ከዛ እሱ ያግዝልሃል። አንተ ምንድን ቦታ ነው የምትጫወተው? ኳስ ትጫወት? ክንፍ ነው የምትጫወተው? የክንፍ ተጫዋች ነው። የኢትዮጵያ ጠቅላይ ሚኒስትር ማን ነው? አብይ አህመድ። ማ አብይ አህመድ። ሙሉ ስማቸውን ንገረኝ እስኪ። ዶክተር አብይ አህመድ። ዶክተር አብይ አህመድ ስራቸው ምንድነው? እ ስራቸው ሀገርም ማስከበር፣ ሀገርም ማስከበር። በጣም ደስ ይላል። ሙዚቃው ተዘጋጅቷል? ፕሮዲሰሮች እስኪ አሁን የሳንቾ ሙዚቃን ከፍትላለን? አንተ ተነስተ ታሳየኛለህ? እሺ ጠጣ። ውሃ እስኪ፣ ያልደከመ ውሃ ጠጣ። ሚኪ፣ በጣም ጎበዝ ነህ። ዳንስ ሁሌ ትደንሳለህ። ትምህርት ቤት ያስጫውታችኋል። ትምህርት ቤት የሙዚቃ ክፍለ ጊዜ አላችሁ። ትደንሳላችሁ። ትጫውታላችሁ። በጣም አሪፍ። ሚኪ፣ ወደ ጥያቄዎች ልመለስ። እሺ፣ አባት በጣም የሚወደው ምግብ ምንድን ነው? ፍርፍር ይወዳል። የሚጠላውስ? የሚጠላ እንቁላል አይወድም። ምን ሆኖ ነው? ጠይቀው ታውቃለህ? አንተስ የምትወደው ምግብ ምንድን ነው? ስጋ። ትወዳለ ጥሬ ነው ወይስ የተሰራ? ጥሬ ስጋ ትበላ? ጥሬ ስጋ ልጆች አይበሉም ማለት ነው። ወዲናም የማትወደው ምግብስ? የማትወደው ምግብ ማለት እኛን ያሳደገን ምግብ ሽሮ። አትወድም። ስጋ ይገዙላል ማለት ነው ቤት። እንግዲህ ተመልካቾች ንቁ ህፃናት ይቀጥላል፣ እንመለሳለን። ክቡራንና ክቡራት ተመልካቾቻችን ንቁ ህፃናት ይቀጥላል። ለዚህ ፕሮግራም የሚሆኑ ንቃት ያላቸው ህፃናት በዚህ ፕሮግራም ላይ ቢቀርቡ ተሰጥኦአቸውን ሊያሳዩ ይችላሉ የምትሏቸውን ህፃናት ከስር በምናስቀምጠው ስልክ ቁጥር ልታቀርቡልን ትችላላችሁ። ዩቲዩብ ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግንም እንዳትረሱ። እንመለሳለን። ሚኪ፣ አባት የሚያኮርፈው ምን ሲባል ነው? እኔ ሳስቸግረው እሱ እኔን ያኮርፈኛል። አስቸጋሪ ልጅ ነህ፣ ታስቸግራለህ እንዴ ቤት? ማስቸገር አላስቸግርም፣ ግን ኳስ ተጫውቼ ስመጣ ለእግሬ ስታጣ ተኝ ይለኛል። ከዚ እኔ ደሞ አልተኛም ስለው ይቆጣል። ለምንድን ነው አንተ አልተኛ የምትለው? ኳስ ተጫውተህ መተህ አይደክምም? ለምንድን ነው አልተኛም የምትለው? እኔ ከተኛው በኋላ ሲወጣ እና ይጠፋኛል። ሥራ ሄዳ ከዛ ቤት ብቻዬን እሆናለሁ። አማርኛ ትምህርት ላይ እንዴት ናቸው? አማርኛ አስተማሪያችሁ ጎበዝ ነው? ተረት ያስተምሯችኋል እና እንቆቅልሽ? እንቆቅልሽ በጣም ጥሩ። ጅብ ከሄደ ውሻ ውሻ ጮኸ ማለት ምን ማለት ነው? ጅብ ከሄደ ውሻ ጮኸ ማለት ምን ማለት ነው ጅብ ከሄደ ውሻ ጮኸ ሊያሯሩጦ ይመስለኛል ሊያሯሩጦ ይመስለኛል በጣም ደስ ይላል መርካቱን ታውቀዋለህ መርካቱ አ መርካቱ ሰዎች የሚሄዱት ለምንድን ነው ከእናንተ ቤት ማን ነው የሚሄደው መርካቱ አያታሉ ምን ሊገዙ ነው መርካቶ የሚሄዱት? አሁን እዚህ ሰፈር እንትን ሽንኩርት ቅናሽ ያደለም ጉዞ ብር ስለሆነ ሰፈር ውስጥ ሽንኩርት ውድ ስለሆነ መርካቶ ስለሚቀንስ መርካቶ ሄደው ይገዛሉ። ከእናንተ ሰፈር መርካቶ ሩቅ ይመስላል? ቅር ይርቃል። በታክሲ ነው የሚሄዱት? አያት። በጣም አሪፍ። ዲያስፖራ ምን ማለት ነው? ዲያስፖራ ማለት ምን ማለት ነው? አሳሪ አሰሪ፣ ፊልም የሚያሰራ ሰው ነው የሚመስል። ዲያስፖራ። ኮሪደር ምንድን ነው? ኮሪደር ግንብ ነገር ሲሰራ፣ ኮሪደር ኮሪደር ልማት ይባላል። ግንብ ነገር ሲሰራ፣ የኮሪደር ልማት ይባላል። በጣም ደስ ይላል። እናንተ ሰፈር የኮሪደር ልማት ተሰርቷል? አይ አልተሰራም። ግን ይሳደቡበታል። ይሳደቡበታል፣ ምን እያሉ? አሁን አንተ የት ነህ ሲሉ ፈልጌ ነው ይሉ እና ለኮሪደር ልማት ነው የፈለግኩ ይሏቸዋል። የእናንተ ሰፈር መካኒሳ ነው ብለኛል። የምትማረው ነው መካኒሳ። ትምህርት ቤቱ አካባቢ ሳልተሰራም ኮሪደር ልማት እንጃ ልባላልኮ እስኪ ምን ምን አይተሃል? ኮሪደር ልማት ሲሰራ፣ ኮሪደር ልማት በቃ የሚያምር ነገር ወይ ፎቅ ነገር። ፎቅም አለ፣ የሚያምር ነገር አለ። ለመብራቶቹስ ስፖሉስ ምናምን አይታል? ማታው ታውቃለህ? ማታው ታይተው ታውቃለህ? የኮሪደር ልማቱ መብራቶች ያምራሉ። ስምት ስታያጨው እንደዚህ የኳስ ሜዳ ምናምን ሲተሰራ ላይ የልጆች መጫወቻ አይቻለሁ። ገብተህ ተጫወተህ ታውቃለህ? ኧረ ትምህርት ቤታቸው አካባቢ ግን የኳስ ሜዳ አለ። ኳስ ሜዳ አለ። ቅርጫት ኳስም አለ። ቅርጫት ኳስም አለ። እንዴት ናቸው ግን የክፍል ልጆች ከአንተ ጋር ሲቀመጡ? ከእኔ ጋር የሚቀመጠው ቀጫጫ ነው ወደ ቀጫጫ ነው። ከፊት ነው ከኋላ ነው የምትቀመጠው? እኔ ከኋላ ክፍል ውስጥ በጣም የምትወደው ጓደኛ ማለት ነው ክፍል ውስጥ ክፍል ውስጥ። ቅዱስ ሶስተኛ ምንድን ነው ያ የትምህርት ቤት ልጆች ታውቃለህ። አሁን የዩቲዩብ ሲለቀቅ ያዩል አንዱን ካዱት አበላልጥና በኋላ ይቀየመዋል። ሚኪ በጣም የምትወደው ቅዱስ ነው። በደንብ ትግባባላችሁ። ትምህርትስ ታጠናላችሁ አብራችሁ? ውጤት ግን እንዴት ነው? የትምህርት ከሰነፎች ምድብ አትመደብም። በጣም ቶፕም አይደለም። ይህንን ለማሻሻል ምን ማድረግ አለብ? ማጥናት። ጎበስ በደንብ አጥናት። ሺ ስለ ኮሪደር ልማቱ ነግራኝ ነበር። የሚያምሩ መብራቶች ምናምን አሉ ብለኝ ነበር። እሱን ከገጨ ምን እንደምትቀጣ ሰምተህ ታውቃለህ? ሳር ከረገጣችሁ ለሺ ብር ትቀጣላችሁ። እሺ፣ አሁን የመብራት ብረቱ ምናምን ቢገጭ ስንት እንደሚቀጡ ታውቃለህ? ግን እኛ ጋር የሚባለው አፈሳ ይባላል። ይታሰራሉ፣ ይታሰራሉ። ኦኬ፣ እሱን ከገጩ ይታሰራሉ። አፈሳ ነው የሚባለው። ሚኪ ሚስጥር ታውቃለህ? ሚስጥር ሚስጥር ምንድነው? ሚስጥር ማለት ሚስጥር ማለት አሁን አንድ ሰው ነግረሽ ያ ደግሞ ከማለ ለዛን ሰው አለመናገር፣ አለመናገር አንተ ብቻ በውስጥ የምትይዘው ነገር ማለት ነው። ሚስጥረኛ ጓደኛ አለ። አሁን አንተ ሚስጥረኛ ምንም፣ አንተ ብትነግረው ለማንም ሚስጥርን የማይነግርብ ጓደኛ አለ። ለነገሩ ልጅ ነህ አይደል? ሚስጥርም አታወራም። ዶላር ታውቃለህ እንዴ? ዶላር ማለት ብዙ ብር፣ ብዙ ብር ስንት ብር? አሁን የኛ ሀገር መቶ ብር ለነሱ ዶላር፣ የኛ ሀገር መቶ ብር ለነሱ ዶላር ነው። ኦኬ ስንት ዶላር ይሆናል? የኛ ሀገር መቶ ብር ለነሱ መቶ ሺህ። ከየት ነው የሚገኘው ዶላር? ድምፅ እንደግሞ ከፍ አድርገው ዶላር የሚገኘው እናንተ ቤት እንጀራ ይጋገራል አይደል? አዎ ማነው የሚጋግረው? እናቴ። በምንድን ነው እንጀራ የሚሰራው? እንጀራ በምንድን ነው የሚሰራው? አንዳንዴ አንዴ በምጣድ እኮ። አይ እህሉ ምንድን ነው? ምንድን ነው እህሉ የሚሰራበት? ጤፍ። በጣም ጥሩ። ጤፍ ስንት ነው የሚሸጠው? አሁን ታውቃለህ? እህ በማዳበሪያ። በማዳበሪያ ስንት የሚሸጥ ይመስላል? ስንት ነው የሚሸጠው? እኔ ጋር አንድ ሺህ 700 አንድ ሺህ 700 ምናምን። እንደዛ ነው? እናቴ ነገር? ነገረች? በኋላ ግን ታይህና፣ የት ነው 1700 ብር የሚሸጠው? ግዛልኝና አምጣልኝ እንዳትልናት። አይ መሸከሙን አይደለም። በ1700 ብር ስንት ኪሎ የሚገዛ ይመስላል? እንደው ስታስበው? ነገ ሶስት ኪሎ። በጣም ገብቶሀል። እኔ የምልህ አሁን ትምህርት ቤት ሶስተኛ ክፍል ምን ምን ትማራላችሁ? አካባቢ ሳይንስ፣ አማርኛ፣ አፋን ኦሮሞ። አፋን ኦሮሞ አፋን ኦሮሞ ትችላለህ? ምንም አልችልም? እስኪ ሰላምታ ለተመልካቾችን አቀርብልን በአፋን ኦሮሞ። አካምቡልቴ ቨርሲስቱ ይላል አስተማሪው ሲገባ። እንደምናችሁ ተማሪዎች ማለት ነው። እሺ እናንተ ምን ትላላችሁ? አቃቀኝ ቨርሲስቱ እንላለን። መቃን ኬኝ ዩኒቨርሲስቱ ትላለች። ስም ማን ነው? አስተማሪያችን ማለት ነው። እንደዛ ነው። ከዛስ እስኪ በአፋን ኦሮሞ ቁጥር ቁጠር። ቶኮ፣ ለማ፣ ሰዲ፣ አፉር፣ ሸን፣ ጃ፣ ቶርባ፣ ሰዴት፣ ሰገል፣ ኩደን። ኩደን ስንት ነው? አስር ሰገል ኩደን ኩደ ኩደ ቶርባ ኩደ ቶርባ ኩደ ኩደ ሰዲ ኩደ አፉር ኩደ አፉር ስንት ነው? አስራ ሶስት አስራ አራት ኩደ አፉር አስራ አራት በጣም ሀያ ስንት ነው? ሀያ እንጃ። አታውቀውም? እስከ ሀያ አልቆጠራችሁ? መቶስ? እስከ አስራ አምስት ኩደ ሸን ድረስ ማለት ነው እኮ በስ ስጋ ወዳ አለው ብለኛል። አልቅድ ስጋ ወዳለ አንድ ኪሎ ስጋ ስንት ነው የሚሸጠው? እኛ ጋር? እናንተ ጋር? አዎ አንተ በምታውቀው አካባቢ። እኛ ጋር በአብዛኛው ሰፈራችን አይሸጥም፣ ቀበሌ ግን መቶ ሰባ ብር ነው የሚሸጡት አንድ ኪሎ። በቃ ፕሮዲውሰሮች፣ እነሱ ቀበሌ ሄደን ነው እሺ፣ ስጋ የምንገዛው። 170 ብር ነው የሚሸጠው ብሏል። ምክንያቱም እናንተ እናንተ አካባቢ ኑሮ ገና አልተወደደም ማለት ነው። አንድ መቶ ሰባ ብር የሚሸጥበት ይኸው። ይህም ፕሮግራም የሚያዩ ሰዎች ግን በኋላ እናንተ ሰፈር መተው ሚኪያስን ፈል እነሱ ሰፈር ስጋ እንገዛለን ቢሉ ራስ ነው የምትወጣው። እኔ የለውበትም መቶ ሰባ ብር ነው ብላ ያዝልኝ። ጾም ታውቃለህ? ጾም እናንተ ቤት ማን ማን ነው የሚጾም? ምን ለምን ለምን አልደረሰም? ጾም አልደረሰም እንጂ ጾም ሲደርስ ትጾማላችሁ አንተ ትጾማለ ትጾማለህ የት ነው የምታስቀድሰው ቤተክርስቲያን ትሄዳለህ የት አቡነ ገብረ መንፈስ ቅዱስ እዛ አቦ መካኒሳ አቦ ማለት በጣም ደስ ይላል ሚኪኤ ጾም ለምንድን ነው የሚጾመው ጾም ለምንድን ነው የሚጾመው እግዚአብሔርን ለማምለክ እግዚአብሔርን ለማምለክ ወደ እግዚአብሔር ለመቅረብ በጣም ጎበዝ ማን ነገረ?ሰንበት አቦ ሰማር ሰንበት ሰማር ሰንበት ተምራል አቦ ጎበዝ። ሰንበት ሰንበት ትማራለህ ነው አሁንም ትማራለህ? አይ አሁን ለምን እንትን እንትን ቤት ሁሉም ስራ ሲሆኑ አንተ ቤት ትጠብቃለህ። ግን እንዳታቋረጥሽ፣ በተገኘው አጋጣሚ ሁሉ ተማር። መንፈሳዊነትን ያበረታልሃል፣ እግዚአብሔርን ቤት ትቀርባለህ። እሺ ሚኪ፣ ሰንበት ትምህርት ቤት ስትማሪ የለመልከው መዝሙር አለ ትልልናለ? ትንሽ ትልልናለህ? እስኪ ባክ ለካሜራችንም ለተመልካቾቻችንም ቁምና፣ መዝሙር ደግሞ ቆሞ ነው የሚዘመረው አይደል? ገብርኤል ማርያምን አበሰራት ወይ ቤላ ወይ ቤላ ትወልድ ይወልድ፣ ገብርኤል ማርያምን አበሰራት ወይ ቤላ ወይ ቤላ ትወልድ ይወልድ ምን ማለት ነው? ምን ማለት ነው ታውቀዋለህ? ማርያምን አበሰራት እግዚአብሔር ልትወልድ ስትል አ በዛው አስቀናት። ጎበዝ ጎበዝ። ገብርኤል ማርያምን አበሰራት ወንድ ልጅ ትወልጃለሽ አላት። ጎበዝ አየህ፣ እዛ በመሄድ ግዕዝ እንኳን ታውቃለህ። አሁን ወይ ቤላ ትወልድ ወልድ ማለት እግዚአብሔር ወንድ ልጅ ትወልጃለሽ አላት እያለ አይደል ገብርኤል አበሰራት። አይደል ጎበዝ። በርታሺ ሚኪ። እስከ አሁን ደሞ መንገድ ላይ ካሉ ነገሮች ጥያቄ ልጠይቅ። ድምጽን ከፍ አድርግልኝ። እሺ ትራፊክ ለምንድን ነው መንገድ ላይ የሚቆሙ ሰዎች እንዳይገጩ፣ ሰዎች እንዳይገጩ፣ መኪኖች መኪኖች ደሞ እርስ በርስ እንዳይገጩና መኪኖች እርስ በርስ እንዳይጋጩ እና አፍጠናው አባቡ መሄድ አለባቸው። እነሱ ፈጥነው እንዳይሄዱ ትራፊክ መኖር አለበት። ክቡራንና ክቡራን ተመልካቾቻችን ይህ ንቁ ህጻናት የተሰኘው የዛጎል ሚዲያ ፕሮግራም ነው። በዚህ ፕሮግራም ላይ ሊቀርቡ የሚችሉ ንቃት ያላቸው ህጻናትን ከእድሜያቸው እስከ አስር ዓመት ድረስ ያሉ ልትልኩልን ትችላላችሁ። አድራሻችንን ከስር እናስቀምጥላችኋለን። እሺ ሚኪ፣ ወደ ጨዋታችን እንመለስ። የበሰለ ሰው ማለት ምን ማለት ነው? የበሰለ ሰው ማለት ምን ማለት ነው? የበሰለ ሰው ማለት አስተሳሰቡ ጥሩ የሆነ አስተዋይ ማለት ነው። እሺ፣ የተቃጠለ ሰው ማለት አይደለም። ሰርገኛ መጣ በርበሬ ቀንጥሱ ማለት ምን ማለት ነው? ሰርገኛ መጣ፣ ድምፅህን ከፍ አድርገን ቀንጥሱ ሰርገኛ መጣ በርበሬ ቀንጥሱ፣ አግብቶ መጣ፣ ሰርገኛ መጣ በርበሬ ቀንጥሱ፣ አግብቶ መጣ ሰርገኛ መጣ በርበሬ ቀንጥሱ ማለት ሁሉም ነገር ከደረሰ በኋላ መጣደፍ ማለት ነው። ሰርገኛው እዚህ ጋር ደርሶ ገና በርበሬ ሊቀነጠስ አስበዋል ወጥ ሳይሰራ ማለት ነው። ሰርግ ላይ እኮ ምግብ ያስፈልጋል አይደል? ወጥ የሚሰራበት በርበሬ ገና እየተቀነጠሰ ነው ማለት ነው እሺ? እንጂ አግብቶ መጣ ማለት አይደለ? አሁን የስልክ ጥያቄዎች አሉ። እነሱን እንጠይቃለን። እሺ። ማን ጋር እንደውልልህ? አጎት ጋር። አጎት ጋር? አጎት ማን ይባላል? አቤል።

ደፋርና ሞት አያጣም። በጣም አሪፍ በጣም አሪፍ ጠብቀኝ። በላው፣ ጠብቀኝ ብቻውን የበላ ጠብቀኝ፣ እንዳትዘጋው። ምን አልከኝ? ጠብቀኝ፣ እንዳትዘጋው። ሌላ ትያያለሽ። ብቻውን የበላ ብቻውን የበላ ምን የበላ ብቻውን የበላ ብቻውን ይሞታል። በጣም ቆንጆ በጣም ቆንጆ ስጠኝ እስኪ። ስልኩ ጤና ስጥልኝ፣ አቶ አቤል። አቤት አቤት፣ ጤና ይስጥልን። ከዛ ጎል ሚዲያ ንቁ ህፃናት ፕሮግራም ነው የደወልንሉት። አጎቴ ጋር ደውሉልኝ ብሎ ነው ሚኪያስ። እኛ ጋ ነው ያለው። የጠየቅናቸውን ጥያቄዎች ስለመለሱለት እንግዲህ ተሸላሚ አድርገውታል። በጣም እናመሰግናለን፣ እናመሰግናለን። ሰላም ነው። ጎበዛ ጎት ነው ያለ፣ ጥያቄዎቹ መልሰውላል፣ ተሸላሚ ትሆናለሽ። በጣም ደስ ይላል። እንግዲህ ተመልካቾቻችን ንቁ ህጻናት፣ የዛሬው ፕሮግራም ይህንን ይመስል ነበር። እንደተመለከታችሁት ሚኪያስ ከእኛ ጋር ቆንጆ ቆይታ አሳልፏል። እናንተም ልጆቻችሁ በዚህ ፕሮግራም እንዲቀርቡ የምትፈልጉ አዝናኝ የሆነ ቆይታ እንዲኖረን ልትልኩልን ትችላላችሁ። ከስር በምናስቀምጠው አድራሻ ታገኙናላችሁ። የዛጎል ሚዲያ ቤተሰቦች፣ ሁሌ እንደምትጠቁሙን የእናንተ ግብዓት ያስፈልገናል። ላይክ ሼር እና ሰብስክራይብ ማድረግም እንዳትረሱ። ኮሜንቶቻችሁ ያበረቱናል። በዚህ አዲስ በጀመርነው የንቁ ህፃናት ፕሮግራም ላይ ተሳታፊ መሆን የሚችሉ ህጻናትን ከስር በምናስቀምጠው አድራሻ ታገኙናላችሁ። ሁሌም ሰላማችሁን እንመኛለን። የዛሬ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሳምንት ወይም ደግሞ በሚቀጥሉት ቀናት በሌላ ፕሮግራም መልሰን እናገኛቸዋለን። እናመሰግናለን። ቸር ሰንብቱ።